ሰላም ጤና ይስጥልን፣ እንደምን አላችሁ የተወዳችሁ ተመልካቾቻችን። በዛሬው የእንግዳ ሰዓት ቆይታችን የቱሪዝም ሚኒስቴር ሚኒስቴር ዴታ ከሆኑት ከዶክተር እንደገና አበበ ጋር ቆይታ እናደርጋለን። ከእሳቸው ጋር የምናደርገውን ቆይታ እናንተ ተመልካቾቻችንም እንድትከታተሉ አስቀድመን እንጋብዛለን። ዶክተር አስቀድሜ ስለ ጊዜዎት አመሰግናለሁ። ይህም ስለጋበሲኝ በጣም አመሰግናለሁ። እንግዲህ የሀገር ውስጥ ቱሪዝምን ለማስተዋወቅ ያለመ በእናንተ በቱሪዝም ሚኒስቴር መስሪያ ቤት የተዘጋጀ አንድ ካምፔን አለ ልወቅሽ ኢትዮጵያ ይሰኛል መነሻችንን እሱን እናድርግና ልወቅሽ ኢትዮጵያ ምንድን ነው ከሱ ጀምር ጥሩ እንግዲህ ልወቅሽ ኢትዮጵያ ሀሳቡ የመጣው የአገር ውስጥ ፕሮሞሽንን የአገር ውስጥ ቱሪዝምን ለማንቀሳቀስ ነው የሀገር ውስጥ ቱሪዝም እንደሚታወቁ በአለም ደረጃ ትልልቆቹ የቱሪስት ፍሰት ያለባቸው ሀገሮች 50 ፐርሰንት ድረስ የሀገር ውስጥ ቱሪዝም አላቸው። ለምሳሌ ህንድም ብንወስድ አርባ ሁለት አርባ ሶስት ፐርሰንት አካባቢ ግብፅም ብንወስድ የሀገር ውስጥ ቱሪዝም አለው። እኛ ሀገርም አለ የሀገር ውስጥ ቱሪዝም በተለይ በዓላትን ተንተርሶ እውነቶችን ተንተርሶ ይካሄዳል። ግን ይህም በዘላቂነት ለማስጌድ ተፈልጎ የተጀመረ እንቅስቃሴ ነው። ሎክ ኢትዮጵያ ይሄ ከዚህ በየፊት ትምህርት ቤት እያለን የነበሩ ይሄ የአገርን ወከበባትን ትንሽ ከፍ ማድረግ፣ እሱን ከኩነት ጋር ማያያዝ ተፈልጎ የተጀመረ እንቅስቃሴ ነው። ትንሽ ጊዜው ገፋ ብሏል። ከተጀመረ በፈለግነው ልክ የሄደ ስላልነበረ ከሎቅሽ ኢትዮጵያን ኢትዮጵያ ካላት ሀብቶች ጋር ማያያዝ ተፈለገ። በዛ ሁኔታ የተጀመረ ነው። ዋናው ትልቁ ታርጌቱ ግን የሀገር ውስጥ ቱሪዝም ፍሰትን መጨመር ለሀገር ቱሪዝም ግባት የሚሆኑ ሀብቶችን ማሰባሰብ፣ ግን ካለን ሀብት እንዲሁም ደግሞ ክልሎችን ተደራሽ ባደረገ መልኩ የተጀመረ ስንት ሀሳብ ነው። ጥሩ ውጤቶችም እያየንበት ያለ ነው። እንደውም የምን ኩነቶች ይካተቱበታል? በአብዛኛው ከስፖርትና ከስፖርት ጋር ተያይዘው የሆኑ ደሮችን ነው የሚያጠቃልለው። እንደ መግቢያ የተጠቀምነው እንግዲህ ቱሪዝም ሚኒስቴር ሲቋቋም ከተሰጡት ኃላፊነቶች ውስጥ አንዱ ይሄ የሀገር ውስጥ ቱሪዝም ማስፋፋት ነው። እዛ ውስጥ ምርቶችን መጨመር እንፈለግ ነበር እንግዲህ ላንድ ኦፍ ኦሪጅንስን ምድረ ቀደም ተብለን የጀመር ነው። ምድረ ቀደምት የሆንባቸው ብዙ ነገሮች አሉ። በጣም ብዙ ክሌም የምናደርጋቸው ነገሮች አሉ። ከዛ ውስጥ አንዱ ሩጫዎችን ሩጫዎች የምንዳየሽ አበበ ቢቂላ መውሰድ እንችላለን ኮይን ደራርቱን መውሰድ እንችላለን ብዙዎቹ ኢትዮጵያን በዓለም ካስተዋወቁበት አንዱ አትሌት ነው። ከዚህ በፊት ደግሞ የዚህ ሀሳብ ባለቤቶች የጋራ ባለቤቶች የሆኑት የታላቁ ሩጫ በኢትዮጵያ እነ ሻለቃ ኃይሌ እንዲሁም የሱ የግሬትራን ቲም ኢትዮጵያ ውስጥ ከትንሽ ነገር ተጀምሮ ግሬትራን አሁን ሀያ አምስተኛ ዓመቱን እያከበረ ነው። ስለዚህ እነሱም በጣም በቅርበት ከኛ ጋር ይሰራሉ። ስለዚህ ለምን ሩጫን ስፖርትን አንድ ላይ እናደረግም የሚል ሀሳቦች መጡ። በዛ ሀሳብ መሰረት ግሬትራን ሪጅናል ላይ እየወጣ ይሰራል። ሀዋሳ ላይ ይሰራ ነበረ። ለዚህ ሀሳብ ወደ ቱሪዝም ሚኒስቴር ሲመጣ እንግዲህ ምድረ ቀደምት ከሆንባቸው ነገሮች ስፖርት ስለሆነ ያንን መደገፍ አለብን። የዚህ የለወቀች ኢትዮጵያ ክላሲክን እንደ አንድ ምርት ከስፖርቱ ጋር ማያያዝ ተፈለገ። ስለዚህ ብዙ ሀሳቦች መጡ። ሀሳቡ ሲመጣ ሩጫውን መሮጥ ብቻ አይደለም፣ ተሳታፊዎችን ከአንድ ክልል ወደ አንድ ክልል ማንቀሳቀስ ብቻ አይደለም፣ ህብረተሰቡን ያማከለ መሆን አለበት። ስለዚህ ሩጫ አለው፣ ሃይኪንግ አለው፣ የአካባቢ የባህላዊ ምግቦች ስነ ስርዓቶች አሉ። አንዳንድ ቦታ ደግሞ ቤተሰብ ማፍራትም አለ። ምክንያቱም ለምሳሌ አዋሳ ላይ ሲደረግ ከከተማ ወጣ ተብሎ ነው የሚሄደው። አንድ ቤተሰብ አለ። በቆጂ ሲኬድ እንደዛ ነው። አርባ ምንጭ እንደዛ ነው። እነዚህን ማድረግ በዚህ ዓመት እነዚህን አራቱ ነው የምናደርገው። እንግዲህ በቀጣይነት ደግሞ እያየን እንሄዳለን። እንደው በልወቅሽ ኢትዮጵያ በዋነኛነት በተለይ ደግሞ የስፖርት ቱሪዝሙንም በማሳደግ ረገድ የራሱ የሆነ አስተዋጽኦ ይኖረዋል። በሰፊውም እየሰራችሁ ያላችሁት እሱ ላይም ስለሆነ በዚህ ረገድ ምን ውጤቶች ታይተዋል ማለት እንችላለን? የስፖርት ቱሪዝምን ከማሳደግ አንጻ በጣም ጥሩ እንግዲህ ኢትዮጵያ በጣም ልንሰራበት የሚገባው ነው። ገና ይሄ መነሻ ነው፣ መንደርደሪያ ነው ብለን ብንወስድ ነው የሚሻለው። የስፖርት ቱሪዝም ኢትዮጵያ በጣም ብዙ ፖዚቲቭ የሆኑ ነገሮች አሏት። ለምሳሌ አልቲቲዩዳችን በጣም ለስፖርት ሆቴል ለሩጫ የተመቸ ነው። ሀይ አልቲቲዩድ ላይ ነው ያለነው፣ ለስፖርት ትሬኒንጎች በጣም ወሳኝ ቦታዎች ናቸው። አዲስ አበባ ብንወስድ እንጦጦ ደባ ደሞስት አፕሮፕሪየት ቦታ ነው። ወደዚህ ወደ ቦቆጂ ስኔት ደግሞ የአትሌቶች መፍለቂያ ነው። ከዛ ውጭ ደግሞ ኢትዮጵያ ከባህር ጠለሎታች በታችም ከዛም በላይ በጣም ብዙ ለዛ የሚሆን ቦታዎች አሉት። ለዛ የሚሆን ፋሲሊቲዎች ቢኖራት የስፖርቱ የትሬኒንጉ መነሻ ቦታ ትሆናለች ብለን ነው የምናስበው። ከዛ ጋር ተያይዞ ከባህልና ስፖርት ሚኒስቴር ጋር እንዲሁም ከሌሎች ባለድርሻ አካላት ጋር ይሄ በደንብ እየጎለበተ የራሱ የሆነ ሮድማፕ እንዲኖረው በመሰራት ላይ ነው ያለው። እንግዲህ ባህልና ስፖርት በራሱ መንገድ በጣም ትልቅ ስራዎች የተሰራ ነው። ለምሳሌ በጣም ተቋርጦ የነበረው የዘጠነኛው የመላ ኢትዮጵያ ጨዋታዎች አሉ። ህዝብና ህዝብን የሚያገናኝ የሚያንቀሳቅስ ነው። ስለዚህ እነዚህ መደመር ያስፈልጋል። እንግዲህ እስካሁን የተሰሩት ከውጭ የሚመጡትን ቱሪስቶች በተለይ ለስፖርት ቱሪዝም ሆቢ ያላቸውን ሰዎች ማንቀሳቀስ ነው። እንግዲህ ግሬት ራን ላይ እዚህ በጣም ብዙ ሰው ይመጣል። ሐዋሳ ላይ ባለፈው የብዙ ሀገሮች ነበሩ። ኒርሊ ወደ 42 አካባቢ ሀገሮች ነበሩ። አምባሳደሮች ነበሩ። ቦቆጂ ላይ በጣም ባልተለመደ ሁኔታ ዳይሬክት ተመዝግቦ በጣም ኢትዮጵያን አያውቁም ብለሽ ከምታስቢያቸው ከነ ኤስቶኒያ አሸናፊዋ በነገራችን ላይ ከዴንማርክ ነው የመጣችው የማስ አሸናፊ። ስለዚህ አገርን በማስተዋወቅ ውስጥ የሚመጡ ስራዎች አሉ። ከዛ በላይ ግን የእውቀት ሽግግሩ ነው። ለምሳሌ ትሬኒንጎች ይሰጣቸዋሉ። ሁነቶች እንዴት እንደሚዘጋጁ ወጣቶች ኢምፕረስድ ይሆናሉ። ቢዝነስ እንዴት እንደሚሰራ፣ ምርቶቻቸው እንዴት እንደሚያስተዋውቁ፣ የእደ ጥበብ ስራዎችን እንዴት እንደሚያመጡ እናሳያለን። ከዛ በላይ ግን ለምሳሌ ሬር ኬዝ በጅማ ለምሳሌ ብንወስድ፣ ጅማ የቅርብ ጊዜ ስለነበረ ጅማ ሄደሽ ጅማን ከተማ ትጎብኛለሽ። በአካባቢ ትጎብኝ ትችያለሽ በፍጹም ግን ገና እየተሰራበት ያለው ጅማን ከቡና ቱሪዝም ጋር ነበር እያያዝ ነው። እና የቡናውን እርሻ ፋርሙን እንዲያዩ እናደርጋለን። እነዚህ ሰዎች ሀይኪንጉን እዛ እንዲያደርጉ፣ የባህላዊ ምግቡ እንዲበሉ፣ ባህላዊ ጭፈራዎቹን እንዲያዩ። ስለዚህ ከስፖርት ቱሪዝም ወጣ ብሎ ሰፋ ያለ የኢኮኖሚና የማህበራዊ ጉዳዮችን አብሮ እንዲያያይዝ አድርገን ነው የምንሰራው። ስለዚህ በጣም ስኬታማ የነበሩ ግን በጣም ብዙ ስራ የሚጠይቁ ናቸው። እንደዛ አካባቢው ምርቱ ምን አለው፣ ባህላዊ ጭፈራው ምን ይመስላል፣ የሚያወጣቱ ሴቱ ምን አይነት ኢቨንቶች ይኖራሉ? አንዳንድ ፕሊናሪ ዲስከሽኖች ይኖራሉ። ከስፖርት ጋር ተያይዞ ሁለተኛ ከተሞቹን ያወዳድራል። አሰላ አለ አጠገቡ፣ በቆጂ ያለ ሁለቱን ከተማ ማስተሳሰር እንፈልጋለን። እንደዚህ አይነት ኢቨንቶች ይመጣሉ። ከዛ ውጭ ግን ኢኮኖሚ ፋይዳው ላይ መስራት ይፈልጋል። ለምሳሌ የጅማ የመጀመሪያ ስለነበረ ከዚህ በፊት ከነበሩ ልምዶች ብዙ ጊዜ ኢኮኖሚ አናሊሲሱን አንሰራም ነበር። የጅማ ሰርተናል። የመጀመሪያ ዝግጅት ነው ሚኒ ሪሰርች ተሰርቷል። ሪሰርቹ በጣም ጥሩ ከሆቴል ኦኮፐንሲ ሬት ከፍላይት ቲኬት ከአካባቢ እንቅስቃሴ ጋር ከቡና ከደበጠባ በት ምርቶች ጋር ተያይዞ በሶስት ቀን ውስጥ በጣም በትንሽ ሰው ብዙ ማስታወቂያ ሳይሰራበት ወደ አስር ነጥብ አንድ ሚሊዮን ብር ተንቀሳቅሶበታል። ስለዚህ ኢኮኖሚክ ጠቀሜታዎች አሉት። እዛ በላይ ግን እንዳልኩሽ ወጣቱ የስራ እድል ፈጠራ ይፈጥርለታል የቴክኖሎጂ ሽግግር የሚደረግለት እንግዲህ ከለወቅሽ ኢትዮጵያ እንደዚህ አይነት ምርቶች እንደዚህ አይነት ትርፎች የተገኘ እንግዲህ እያሰፋን ደሞ የምንሄድባቸው ሁኔታዎች እናመቻቻለን። ቀደም ሲል እንዳነሱትም ከዚህ ቀደም ሶስት ከተሞች ላይ የተደረገ ሀዋሳ በቆጂና ጅማደት አሁን በሚቀጥለው ሰኔ ሀያ ላይ ደግሞ ወደ አርባ ምንጭ ይጓዛል። በሶስቱ ከተሞች የነበረው ልምድ ምን ይመስል ነበር? አሁን ደግሞ በአርባ ምንጭ ደግሞ ሲደረግ ምን አዲስ ነገር ይመጣል ተብሎ ይታሰባል? አርባ ምንጭ ኢዝ ዲፍረንት አርባ ምንጭ ከሌሎቹ ከተሞች ለየት አድርጎ ነው የሰሩት። ለምሳሌ ለየት ያደረጓቸው በቆጂ ላይ የነበሩትን ያሰለጠናቸውን ወጣቶች ሆስት ያደርጓቸዋል ያመጧቸዋል ወደዚህ ስለዚህ የራሳቸው አምባሳደር ያደርጓቸዋል ከጅማ ያመጣሉ ከሃዋሳ ያመጣሉ እንደዚህ አይነት ልምዶች እየመጡበት ነው ያለው ከዛ ውጭ ደግሞ ማየት በጣም ብዙ ጊዜ የሚታዩ አርባ ምንጭና አርባ ምንጭ የሚያስመስሉ ነገሮች አሉ እዛ ውስጥ ደግሞ እነሱ የራሳቸው አዲስ ምርቶች ይጨምራሉ ሀይኪንጉ አምና በይነበት ሳይሆን በተለየ መንገድ የሚካሄድበት ሌላ የቱሪዝም መስህቦቻቸውን የሚገልጹባቸው ናቸው። ስለዚህ ከተሞቹ እኛ በምንሰጣቸው ላይ አዳዲስ ፈጠራዎችን ይጨምራሉ። እንግዲህ የአርባ ምንጭ ውስጥ ኤክስፔክት የምናደርገው አንድ ከዚህ በፊት ከነበሩት በላይ የውጭ ሀገር እንግዶችን እንጠብቃለን። የሀገራት አምባሳደር እንጠብቃለን። እነዚህ አንዱ የምንጠብቃቸው ናቸው። ሁለተኛ የክልሉ መንግስት እና የዞኑ አስተዳደር እና የከተማው ቅንጅት በጣም በሚያስቀና ሁኔታ እየሰሩ እንግዶቻቸውን ለመጠበቅ በጣም የተለየ ነገር እንዳዘጋጁ ያውቃሉ። አርባ ምንጭ የምትታወቅበትን የአሳ ምርቶች በተለይ ከዚህ የምግብ ቱሪዝሞቻቸውን በደንብ የሚያሰፉበት ሁኔታ የሚሰሩበት ነው ያለው ከዛ በላይ ግን በዚህ አመት የጀመሩ ነው አራቱንም ሬስ የሚያጠቃልል እዛ ስለሆነ አራቱንም ሜዳሊያ ለሚወስዱ ሰዎች ደግሞ ልዩ ዝግጅቶችና ልዩ ሽልማቶች የሚደረግበት ቦታ ነው። ለሶስት ቀናት ነው የሚካሄደው፣ ነው ሚሆነው መግቢያው አርብ ይሆንና ቅዳሜ ከተማው እንዞራለን ከተማው እናያለን። የከተማው እንቅስቃሴ ለምሳሌ የክረምት በጎ ፍቃድ የሚጀምርበት ስለሆነ አዲስ ፕሮግራም ካላቸው ከነሱ ጋር ያንን ጆይን እናደርጋለን። ከሰዓት ላይ ፕሬስ ብሪፊንግ እና የሃይኪንግ እናደርግና መጨረሻ ላይ ደግሞ በጣም የሚወደደውን የዶርዜ መንደር እንዲሁም ደግሞ ሌሎችን የቱሪዝም መስህቦች እንጎበኛለን። ዘኔክስት ዴይ ደግሞ እሁድ ጠዋት ሬሱ ይደረጋል ማለት ነው። ቆንጆ ጊዜ ይኖራል በተፈጥሮ በጣም የታደለች ከተማም ጭምር ስለሆነች እንደው የኢትዮጵያ የቱሪዝም እንቅስቃሴ በተለይ ከቅርብ ጊዜያት ወዲህ በፊት በነበሩት ጊዜያቶች ሲዝናል ነው። በጣም ለምሳሌ በዓላት ሲመጡ መስከረም እና ጥር አካባቢ በጣም የውጭ ሀገርም የሀገር ውስጥ እንቅስቃሴ የቱሪዝም እንቅስቃሴ በጣም ይሰፋል። ከዛ ውጭ ግን አሁን ክረምቱም እየመጣ ነው። ለክረምት የታሰበ ነገር ካለ እንዲሁ እንድናነሳው ፈልጌ ነው። ከዛ ውጭ ደግሞ ባሉት ጊዜያቶች ላይም እንቅስቃሴውን ለማሳደግ የተሰሩ ያሉ ስራዎችን እንመልከት። ክረምት በጎ ፈቃድ ይደረጋል። ችግኝ ተከላዎች ይደረጋሉ። አሁን ተቋማዊ ሆነው ሁሉም ሰው በጉጉት ይጠበቃል። እኛ የቱሪዝም ሚኒስቴር ከትምህርት ሚኒስቴር፣ ከትራንስፖርትና ሎጂስቲክስ ከጸጥታ አካላት ጋር ተባብሮ በቅርቡ ላውንች የሚያደርገው አንድ ፕሮግራም አለ። ኢ ቲንክ የዛሬ ሳምንት አካባቢ ይመስለኛል። አንዱ ይሄ አዳዲስ የተሰሩትን የቱሪስት ሳይቶች እንዲጎበኙ ኢንካሬጅ የሚያደርጉ አዳዲስ ፓኬጆችን ማዘጋጀት ነው። በግሩፕ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል። ያንን ከሚያስተዳድሩ ድርጅቶች ጋር ንግግሮቻችን ጥሩ እያለቀ ነው። በቃ ሙቭ እንዲያደረግ ክረምት እንዲሄድ። አንዳንዴ ለምሳሌ ክረምትን ወንጭን አስብ ስ ክረምትን በጣም በቃ ፋሲኔቲንግ በጣም የሚገርም ቦታ ነው የሚሆነው። ብርዱ አለ፣ ኔቸር ኮኔክሽኑ አለ፣ ኮሚዩኒቲው አለ። ስለዚህ ልጆቻችን ሂደው ያንን ማየት አለባቸው የሚል አንድ ፕሮግራም ቀርጸናል። ትንሽ እንኳ እዚህ ደግሞ በረድ ካለ ነቤኑን አሉ ሞቃ ያለችው ፣ ስለዚህ ልጆቻችን ያንን ኤክስፒሪንስ እንዲያደረጉ እናደረጋለን። አሁን በጣም የዚህ የሪፍት ቫሊ የነላንጋ ነው መንገድ በደንብ ጥሩ አክሰብል ስለሆኑ እነዛን እንዲያዩ የፈረስ ግልቢያ ሁሉ ነገር ስላለው ያን እንዲያረጉ እናደረጋለን። አሁን ባህርዳር ጎንደርን እንዲያዩ በደንብ ፓኬጆች እየተሰሩ ነው። ስለዚህ በክረምቱ በተቻለ አቅም እነዛን ፓኬጆች አስተካክለን ከስቴክሆልደሮቻችን ጋር የምንጀምርበት በጎን ለጎን ደግሞ ይሄ የለወቅሽ ኢትዮጵያ ክላሲክስ ሰፋ ብሎ ደግሞ ከስፖርቱ ውጪ በሌዥር ቱሪዝሙ ሰፋ ያለ ቦታ እንዲወስድ ያንን እንቅስቃሴ በጥሩ ሁኔታ እየሰራን ነው ያለ ነው። ሆፕፉሊ በ28 በ29 ያንን ደግሞ ላውንጅ እናደርጋለን። ከኛ ጋር የሚሰሩ በጣም ብዙ የቱር ኦፕሬተሮች አሉ። የዚህ ፍላጎት ያላቸው ሆቴሎች በጣም ፍላጎት አላቸው፣ ፍላጎቶቻቸውን ገልጸዋል። ለዚህ ለክረምት የሚሆኑ አዳዲስ ፓኬጆች በዚህ አመት አዘጋጅተናል። ልጆቻችንም ቤተሰብም ያንን ኢንጆይ ያደርገዋል ብዬ ተስፋ አደርጋለሁ። እንደው እንደ ሀገርም ከቅርብ ጊዜያት ወዲህ ቱሪዝሙ ላይ በደንብ እየተሰራ እየተሰራ እየተሰራ ነው ማለት እንችላለን። በተለይም ደግሞ ነባር የሆኑ የነበሩ የቱሪዝም መዳረሻ ቦታዎች እየለሙ ነው። አዳዲስ መዳረሻዎችም እንዲሁ እየተሰሩ ነው የሚገኙት እና የፈጠረው አቅም ምንድን ነው? ለቱሪዝም ብዙ ነገሮች አሉ። ታሪክ አለን። መሬት አቀማመጣችን ጥሩ ነው። አየራችን ጥሩ ነው። በጣም ብዙ በዩኔስኮ የተመዘገቡ እንዲሁም ደግሞ ያልተመዘገቡም ደግሞ የሚታዩ የሚገባቸው ቦታዎች አሉ እነዚያም ቦታዎች በደንብ አላስተዋወቅንም ነበር። እውነቱን ለመናገር ከሆነ ብናስተዋውቅም ደግሞ ይሄ ሴግመንት አድርገ ነው ገበያውን፣ ቱሪስቱ በሚፈልገው መንገድ ሴግመንት አድርገ ነው አጓጊ አድርገን በሚሸጥ መልኩ በደንብ አልሸጥንም ነበር። ስለዚህ አዲስ እንግዲህ ባለፉት ሰባት ዓመታት የመጣው አዲስ የለውጥ መንግስት በጣም በልዩ ትኩረት አድርጎ የሰራው ቱሪዝምን ነው። እዛ ውስጥ ይሄ ሚኒስትሪ ተቋቁሟል። የፖሊሲ ለውጦች እየተሰሩ ነው ያለው። ሁለት ትልልቅ ዘርፎች ደግሞ አሉት። አንዱ የመዳረሻ ልማት ነው፣ ሁለተኛው የገበያውን ማልማት ነው። ስለዚህ በመዳረሻ ልማት ውስጥ ሁለት ትልልቅ ስራዎች እንሰራለን። አንድ አዳዲስ መዳረሻዎችን ማልማት በጣም ዲስትሪቢሽኑን በጠበቀ በጥናት ላይ በተመሰረተ መዳረሻ ልማቶች ሲመስ አብሮ ሲሰራ ግን የገበያ ስትራቴጂ አብሮት እንዴት ነው የሚሰራው በዛ መልኩ የተሰራ ትልቅ ስራ ነው ያለው። ይሄ በጣም ትልልቅ ለውጦችን አምጥቷል። አንድ አቅም ገንብቷል። እንደሚታወቀው ለ1415 ዩኒቨርሲቲዎች ያስተምራሉ። የቴክኒክና ሙያ ኮሌጆች ከሌቭል ዋን እስከ አራት ያስተምራሉ። ትልቆቹ ዩኒቨርሲቲ ደግሞ እስከ ፒኤችዲ ድረስ ያስተምራሉ። ስለዚህ ፕሮፌሽናል የሆኑ ስራዎችን ፕሮፌሽናል በሆኑ ስራዎች እንዲሰሩ አንድ እድል ፈጥሯል። ሁለተኛው እንግዲህ በዩኔስኮ ከምናስመዘግባቸው ውጭ ደግሞ አሁን ቤስት ቱሪዝም ቪሌጅ የሚባል በተለይ ከኢኮ ቱሪዝም ጋር ተያይዞ በተካታይ ለሶስት አመት አስመዝግበናል ጮቄን ወንጭንና ደግሞ ሌጲስን አስመዝግበናል። እነዚህ አዳዲስ እይታ ያገኙባቸው ቦታዎች ናቸው። ሶስተኛው በግሎባል ፖዚሽኒንግ በተለይ ከኮቪድ በኋላ ኢትዮጵያ በጎብኝ ታሪክ አርባ ፐርሰንት ድረስ የጨመረ በቂ ነው እያልኩኝ አይደለም። ትልልቅ ስራዎች ይጠብቁናል። ከዛ በላይ ደግሞ አዳዲስ ኢኒሼቲቭዎች እየመጡ ነው። አሁን ለምሳሌ ኢትዮጵያ አየር መንገድ ኒርሊ ወደ 16 17 ሚሊዮን በአመት ያጓጉዟል። ያ በኢትዮጵያ የሚያልፈው አዲስ አበባ ነው ያውቀው ቦሌን ነው የሚያውቀው። ስለዚህ ለዛ የሚሆን ደግሞ ስቶፕ ኦቨር ኢኒሼቲቭ የሚባል ወይ ደግሞ እግረ መንገድ የሚባለው ከኢትዮጵያ ኢሚግሬሽን እና ዜግነት ከአየር መንገድ ከቱሪዝም ሚኒስተር ኢኒሼሽኑን ወስዶ ኦልሞስት ቴክኒካል ስራዎች እየሰራ ነው። ይሄ ማለት ከዛ ውስጥ እንኳ በዚህ አመት በምናቀዳቸው 10-15%ቱን ሆልድ ብናደረግ ብዙ የቱሪስት ፍሰትን ይጨምራል። አዲስ አበባ እንዳየሹ ከኮሪደር ልማቱ ጋር ተያይዞ በተሰጠውም ትኩረት በጣም ሰፋፊ ድሮ አዲስ አበባ በአንድ ቀን ጎሜተሽ ጨርሻል ሻ ሁን ብሔራዊ ሙዚየም አድሰናል። አዳዲስ ሙዚየሞች ተከፍተዋል። ስለዚህ ለዛ የሚሆኑ ትልልቅ አቅሞች ተፈጥሯል። እንግዲህ ዋናው የተደረገው ትልልቅ አቅም ተፈጥሯል፣ በሁለቱም ሳይድ በፖሊሲ ለውጦች መጥተዋል። እነዚህን እንደ ትልቅ ግባት ማየት እንችላለን ብለናል። እንደው ቱሪዝምን ከጥበብ ጋር እንድናነሱ እፈልጋለሁ። በሌሎች ሀገራት ራሱ ቱሪዝምን ለማስተዋወቅ ሀገር ያላትን ሀብት ለሌሎች ዓለማት ለማስተዋወቅ በደንብ የምትጠቀምበት መሳሪያ ነው፣ ኪነ ጥበብ። በዚህ ረገድስ ሁለቱን ለማስተሳሰር የተጀመሩ ስራዎችም ካሉ እኛ አገር ላይ ገና ጅምር ስራዎች ሊኖሩ ይችላሉ እና እነሱ ካሉ እነሱን እናንሳ። እንግዲህ ኪነ ጥበብ አንዱ ትልቁ መግቢያ በር ነው ለቱሪዝም። ጥበበኞች ናቸው ቱሪዝምን የሚያስተዋውቁት፣ በጣም ትልልቅ ባለሙያዎች ናቸው። እንግዲህ ቅርብ ጊዜ የኪነ ጥበብ ባለሙያዎች አዳዲሶቹን ሳይቶች በጉብኝት ለማየት ሞክረዋል። ከዛ ተነስቶ ከዛ ፊትም ከባልና ስፖርት ሚኒስትር ከሙያ ማበራት ጋር የተጀመሩ ስራዎች አሉ። በአገር ውስጥም በአለም አቀፍ ደረጃ ከትልልቅ ኪነጥበብ ስራዎች ማስተዋወቅ ስራዎች የተጀመሩ ስራዎች አሉ። እነዛ ስራዎች እንትን ይፈልጋል፣ ፍሬሚንግ ይፈልጋል። አሁን ለምሳሌ ኪነጥበብ ባለሙያዎች በብዙ መልኩ ሊያስተዋወቁት ይችላሉ። በክሊፖቻቸው በሚሰሯቸው ፊልሞች ሊያስተዋውቁ ይችላሉ። ያንን ግን ፍሬም በማድረግ ለማስተዋወቅ የተሰራባቸው ስራዎች አሉ። ለምሳሌ ተፈጥሮ ለሚወዱት እነዚህ ኔቸር ላቨርስ ለምንላቸው ለዛ የሚሆኑ ፓኬጆችንና ቦታዎችን ማዘጋጀት ይፈልጋል። ነጭ አበራ ማየት እንችላለን። እዛ ውስጥ በጣም ትልልቅ ሙቪዎች መቅረጽ ይቻላል፣ ክሊፖች መስራት ይቻላል። ከዛ በላይ ግን የጥበብ ሰዎች ደግሞ ባዩት በተደነቁት ልክ እንዲጽፉ፣ ወደ ቲያትር እንዲቀይሩት፣ ወደ ፊልም እንዲቀይሩት ኢንካሬጅ እናረጋለን። ለዛ የሚሆን ተቋማዊ የሆነ ስትራክቸር ስለሚያስፈልግ ኦልሬዲ ያንን ፍሬምወርኩን እየሰራ ነው በባህል ከባህልና ስፖርት ሚኒስተር ጋር ከጥበብ ዘርፉ ጋር ትልቅ እንትኖች ነው ያሉት ከዛ በላይ ግን እነዚህን የኪነ ጥበብ ሰዎች ተጠቅሞ ለአለም አቀፍ በማስተዋወቅ ስራዎች ውስጥም የተጀመሩ ስራዎች አሉ። እነዛን ስራዎች በደንብ አጠናክረን ነው መንቀጥለው። እናመሰግናለን በጣም ዶክተር ስለ ጊዜት አመሰግናለሁ። ተመልካቾቻችን በዛሬው የቅዳሜ ጠዋት ፋና ዘጠና የእንግዳ ሰዓታችን ዶክተር እንደገና አበበ ጋር የነበረን ቆይታ ይህንን ይመስል ነበር። እናንተም ጊዜያችሁን ስለሰጣችሁን እጅግ አርገን ከልብ እናመሰግናለን። ቀሪ የፋና ዘጠና ጉዳዮች ይቀጥላሉ። መልካም ጊዜ ይሆንላችሁ።